የተወደዳችሁ፣ የተከበራችሁና የተባረካችሁ መላው የክርስቶስ ቤተሰቦች፣ የክርስትና እምነት ተከታዮች፣ የልዩ ልዩ ሃይማኖቶች ተከታዮችና መላው የሀገሬ ሕዝቦች በመላው ኢትዮጵያ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ፣ በመሃል፣ በዳር፣ በአህጉራችን አፍሪካ፣ በአውስትራሊያ፣ በሰሜን አሜሪካ፣ በደቡብ አሜሪካ፣ በኤዥያ እና በአውሮፓ መካከለኛው ምሥራቅና በመላው የዓለማችን ክፍል የምትኖሩ ውድ ኢትዮጵያውያንና የዓለም አቀፉ ማህበረሰብ አባላት መጋቢ ደረሰነኝ በያላችሁበት ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬ ወደ እናንተ የመጣሁበት ምክንያት ከሚዲያ አገልግሎታችን መካከል ሁለተኛውና ግዙፍ የሆነውን የሚዲያ አገልግሎታችንን ለማስተዋወቅ ነው። ይህም ሁለተኛው የሚዲያ አገልግሎታችን ፊት ለፊት ሚዲያ በመባል ይታወቃል። ፊት ለፊት ሚዲያ ከመጠሪያው እንደሰማችሁት፣ አንዳንዶቻችሁ ፊት ለፊት የሚለው የሚዲያ መጠሪያ ለምንድነው ጥቅም ላይ የዋለ የሚል ጥያቄ ታነሱ ይሆናል። ሌሎቻችሁ ደግሞ የዚህ ሚዲያ ገዢና ዋና ሀሳብ በምን ዙሪያ ነው የሚያጠነጥነው የሚለውን እንደዚህ የሚል ጥያቄ ልታነሱ ትችላላቸው። ተገቢም የሆነ ጥያቄ ነው። እነዚህ ያሉ ጥያቄዎች እንደሚፈጠሩና እንደሚነሱ በመረዳት አስቀድመን የሚዲያውን መጠሪያ መለያ ለምን በዚህ መልክ ፊት ለፊት ሚዲያ እንዳልና በውስጡም የያዘውን ዋና ሀሳብ ማስረዳታችን በሚገባ ሀሳቡን ተረድታችሁ የሚዲያው ቤተሰብ በመሆን አብራችሁን እንድትሰሩ የሚረዳችው እንደሆነ ስለተገነዘብንና ስላመንበት ነው። ፊት ለፊት ሚዲያ በውስጡ ሶስት ዋና ዋና ገዢ ሀሳቦችን የያዘና በእነዚህ በሶስት ገዢ ሀሳቦች ዙሪያ የሚያጠነጥኑ ልዩ ልዩ ፕሮግራሞችን እያዘጋጀን የምናቀርብ ስለሆነ ነው። በውስጡ የያዛቸው ሶስቱም ዋና ዋና ገዢ ሀሳቦችን እንድትረዱ ጥቂት ማብራሪያ ሰጣችኋል። የመጀመሪያው ገዢ ሀሳብ ታላቁ ሰጪ፣ ሁለተኛው ታላላቅ ስጦታዎቹ፣ ሶስተኛው ደግሞ የታላላቅ ስጦታዎቹ ተቀባይ የሚሉ ናቸው። ታላቁ ሰጪ፣ ታላላቅ ስጦታዎቹና የስጦታዎቹ ተቀባይ የሚሉ ገዢ ሀሳቦችን የያዘ አገልግሎት ነው። የሰው ዘር በዙሪያው ያሉ ማናቸውም ለመኖር የሚገለገልባቸው ማናቸውም ነገሮች የሚታዩና የማይታዩ በእጅ የሚዳሰሱና የማይዳሰሱ ማናቸውም ነገሮች ለሕይወት ጠቃሚና ለኑሮ ግብአት አድርጎ የሚገለገልባቸው ማናቸውም ነገሮች ስጦታዎች ናቸው። በቸሮታ የተሰጡ ወይም በቸርነት የተሰጡ ስጦታዎች ናቸው። እነዚህን ስጦታዎች እጅግ ጥልቅ፣ እጅግ ዋጋቸው የከበረ፣ እጅግ ታላላቅና እጅግ ለሕይወት አስፈላጊ የሆኑ ስጦታዎች ናቸው። የሰው ዘር እነዚህን ስጦታዎች በጥልቀትና በስፋት የመረዳት አቅሙ በጣም ውስን ነው። የሰው ልጅ እነዚህን ታላላቅና የከበሩ ስጦታዎችን በጥልቀት ላይረዳም በተወሰነ መልኩ ደግሞ የሚረዳም ይኖር ይሆናል። በዚህ የሚዲያ አገልግሎታችን እነዚህን ታላላቅ ስጦታዎች በጥልቀትና በስፋት የሚታዩትንም የማይታዩትንም በማብራራት ለሰው ዘር በሙሉ እናቀርባለን። እነዚህን ስጦታዎች መረዳት የሰው ልጅ አገልግሎቱን፣ ኑሮውን፣ አጠቃላይ አኗኗሩን ክብር ያለበት ትርጉም ያለው ዋጋ ያለው እንዲሆን ያስችለዋልና እነዚህን ስጦታዎች እንዲረዳ አድርገን እናቀርባለን በዚህ የሚዲያ አገልግሎታችን። ስለዚህ የስጦታዎቹን ጥልቀት፣ ስፋት፣ ምንነት እና ውድነት እና ክቡርነት የሰው ልጅ በሚገባ ሲያውቅ ኑሮውና ህይወቱ በሚገባ ዋጋ ያለው ደግሞም የከበረን ሊሆን ስለሚያግዘው በዚህ አመኔታ ይህንን የሚዲያ አገልግሎት እናቀርባለን። እንግዲህ ከዚህ ጋር በተያያዘ መልኩ የስጦታውን ክቡርነትና ትልቅነት ስፋትና ጥልቀት በጥልቀት እንዲረዳ ማድረግ ብቻም ሳይሆን ደግሞ ሰጪውስ ማን፣ እነዚህ የከበሩና ታላላቅ ስጦታዎች ሰጪው ወይም ባለቤቱ ማን፣ አንዳንዶች እንዲሁ በዘፈቀደ ስጦታዎቹ የተገኙ ሊመስላቸው ይችላል። የህይወት ግብዓት የሆኑ እነዚህ የከበሩና ታላላቅ ስጦታዎች እንዲሁ በዘፈቀደ የተገኙ የሚመስለው ሰው ይኖራል። ግን አይደለም። በዘፈቀደ የተፈጠረ ስጦታ፣ በዘፈቀደ የተሰጠ ስጦታ የሚባል የለም እና ታዲያ ከወዴት ነው የመጡት? በዘፈቀደ የተሰጠና በቀላሉ የተሰጠ ካልሆነ ከወዴት ነው የመጡት? አላማቸውስ ምንድን ነው? የነዚህ የታላላቅ ስጦታዎች አላማቸው ምንድን ነው? ከየትስ ነው የመጡት? ባለቤቱ ማን ነው? የእነዚህ የከበሩ ለህይወት ግብአት የምንገለገልባቸው ስጦታዎች ባለቤት ማን ነው? ዓላማቸው ምንድን ነው? በዘፈቀደ ካልተሰጠ ለምንድን ነው የተሰጡን? እነሆ ይህንን ሐሳብ በጥልቀት እና በስፋት ለአድማጭ ተመልካቾቻችንና ለሚዲያ ቤተሰቦቻችን ለመላው ኢትዮጵያውያን ለዓለም አቀፉ ማኅበረሰብ በጥልቀት በማብራራት መላው ኢትዮጵያውያን የክርስቶስ ቤተሰቦች የልዩ ልዩ ሃይማኖት ተከታዮች ሰጪው ማን እንደሆነ የነዚህ ታላላቅ ስጦታዎች ሰጪ ማን እንደሆነ ዓላማው ምን እንደሆነ የስጦታዎቹን ባለቤት በሚገባ መረዳት ሕይወታቸው ቅርጽ ያለው ኑሯቸውም የከበረ አጠቃላይ የኑሮ ግባት ኑሯቸው በዚህ መልክ ሕይወታቸው እንዲቃኙ የሚረዳቸው ስለሆነ ይህንን ማብራራት አስፈላጊ ነው። ስጦታው ብቻ ሳይሆን ሰጪው ማን እንደሆነ፣ አላማው ምን እንደሆነ በዚህ የሚዲያ አገልግሎት በጥልቀት እናብራራለን። ሶስተኛውና የመጨረሻው እነዚህ ታላላ ስጦታዎችና ሰጪው ማን እንደሆነ ብቻ ሳይሆን ተቀባዩስ ማን ነው? ተቀባዩ በምን ልክ ነው ስጦታዎቹን አክብሮ ሊገለገልባቸው የሚገባው? ሰጪውን ባከበረ መልኩ ስጦታዎቹን ባወቀና የስጦታዎቹን ምንነት በመረዳት ብቻ ሳይሆን ሰጪውን ባከበረ መልኩ ለሰጪው ክብር በሆነ መልኩና ለራሱ ለተቀባዩም ደግሞ ዋጋ ባለው ልክ መገልገል ያለበት ስለሆነ ስላመንን ነው። እና ታዲያ ስጦታው የተቀበለው ተቀባይ ማንና ምን እንደሆነ ደግሞ በዚህ የሚዲያ አገልግሎታችን በጥልቀትና በስፋት እናብራራለን። ይህንን የሚዲያ አገልግሎት ስትከታተሉ እንግዲህ ታላቁ ሰጪ ማን እንደሆነ፣ ታላላቅ ስጦታዎቹ ምን እንደሆኑ እና የስጦታው ተቀባይ ማን እንደሆነ በጥልቀት እና በግልጽ ተረድታችሁ ሕይወታችሁን ትርጉም ባለው መልኩ ኑሯችሁን ዋጋ ባለው መልኩ እንድትቃኙና ኑሯችሁ የከበረ እንዲሆን እንድታድርጉ የሚያስችላችሁ ስለሆነ ነው። ሌላኛው ፊት ለፊት ሚዲያ አገልግሎታችን የምናቀርበው ሐሳብ በገሃዱ ዓለም ግልጦ ሆነው የወጡ እውነታዎች አሉ፣ ወይም በገሃዱ ዓለም ግልጦ ሆነው ሊወጡ የሚገባቸው የአደባባይ እውነታዎች ከዳር እስከ ዳር የሰው ዘር በሙሉ ሊያውቃቸው ሊረዳቸው የሚገባቸው እውነታዎች፣ ባህሎች፣ የሕይወት ተሞክሮች እውቀቶች አሉ። በዚህ የሚዲያ አገልግሎታችን ከዳር እስከ ዳር የሰው ልጅ ሊያውቃቸው የሚገባቸው በተለይም ደግሞ የሚዲያ ቤተሰቦቻችንና የዚህ የሚዲያ አገልግሎት አድማጭ ተመልካቾቻችን በሚገባ ሊያውቋቸው ሊረዷቸው የሚገቧቸውን የአደባባይ እውነታዎችን የአደባባይ ዕውቀቶችን በሚገባ እንዲያውቁ የተደበቀውን የተሰወረውን እርሱን ገልጠን በማውጣት አድማይ ተመልካቾቻችንና የሚዲያ ቤተሰቦቻችን እንዲረዱ በማስቻል ሕይወታቸውን ክብርም ጉልበትም ደግሞ የተሳካና የተከናወነ ኑሮ እንዲኖራቸው ማስቻል ሌላኛው የሚዲያ አገልግሎታችን ሐሳብ ወይም ዓላማ ነው። እንደምታውቁት የተገለጠ ሊሆን የሚገባውና ለሁሉም ሰው ሊደርስ የሚገባው የእውነታ አለ፣ እውቀት አለ። ሊደበቅ ማይገባው ሊሰወር ማይገባው በብዙ ነገር ግን ተደብቆ በብዙ ነገር ተሰውሮ በብዙ ነገር ደግሞ እንዳይታወቅ ተደርጎ በብዙ ነገር ደግሞ እንዳይያዝ ተደርጎ በብዙ ነገር እንዳይገለጥ ተደርጎ የተቀመጠ እውነት አለ። ዓለም አቀፉ ማህበረሰብ ተረቶት፣ የክርስትና እምነት ተከታዮች፣ የክርስቶስ ቤተሰቦች፣ የልዩ ልዩ እምነት ተከታዮች፣ ምንም አይነት እምነት እንኳ የሌላቸው መላው የሰው ልጆች ተረተው ሕይወታቸውን በሚገባና በግባቡ እንዲቃኙእና ክብርም እውቀትም ደግሞ ዋጋም ያለው ኑሮ እንዲኖሩ ሊረዳቸው የሚችል የእውቀት ግብዓት አለ እሱን መግለጥ እሱን ማቅረብ እሱን ማብራራት ያንን እውነት ያንን ባህል ያንን አኗኗር ገልጦ ለዓለም አቀፉ ማህበረሰብ ማቅረብ ለመላው የሰው ልጆች ማቅረብ የዚህ የፊት ለፊት ሚዲያ አገልግሎት ሌላኛው ዓላማ ነው። በሌላ መልኩ ደግሞ ሊደበቅ የሚገባው ሊሰወር የሚገባው ሚስጥር ሊሆን የሚገባው በርካታ ጉዳይ አለ። ሊገለጥ ማይገባው ሊወጣ ማይገባው አደባባይ ላይ ሊውል ማይገባው ሚስጥር ሊሆን የሚገባው በርካታ ነገር አለ። የግለሰብ አጀንዳ፣ የሀገር አጀንዳ፣ የማህበረሰብ አጀንዳ የመላው ደግሞ የተለያዩ ሀገራት አጀንዳ ሆኖ ሚስጥር ተጠብቆ ሚስጥር ሆኖ በተወሰኑ አካላት ብቻ ታውቆ ሊመራ የሚገባው ነገር አለ። በፊት ለፊት የሚዲያ አገልግሎታችን ለመላው የዓለም አቀፍ ማህበረሰብ፣ ለተለያየ እምነት ተከታዮች፣ የክርስትና እምነት ተከታዮች፣ ሃይማኖትም ለሌላቸው ለመላው የሰው ልጆች ተገልጦ ሊወጡና ልንገልጣቸው የሚገባቸው ለሕይወታቸው ግባት የሚሆኑና ለኑሯቸው ግባት የሚሆኑ እውነታዎችንና እውቀቶችን መግለጥ አንደኛው ሥራችን ሲሆን ደግሞ መደበቅና መሰወር የሚገባውን የግለሰብ ሚስጥሮችን፣ የሀገር ሚስጥሮችን፣ የተቋማት ሚስጥሮችን፣ የማህበረሰብ ሚስጥሮችን፣ የሀገራት ሚስጥሮች እንዲደበቁ ወይም ሚስጥራቸው እንዲጠበቅና እንዲደበቅ በማድረግ መላው የዓለም አቀፉን ማህበረሰብ ኑሮና አኗኗ ጤናማ የማድረግ ዓላማን የያዘ ነው። ልበበሉ መግለጥ የሚገባውና አደባባይ ላይ መውጣት የሚገባውን እውነት እንዳለ ሁሉ ሆኖ መደበቅና መሰወር የሚገባው ደግሞ እንደዛ አንድ ግለሰብ ጋር ብቻ መቅረት ያለበት አንድ ማህበረሰብ ጋር ብቻ መቅረት ያለበት አንድ ሀገር ጋር ብቻ መቅረት ያለበት በርካታ ሚስጥር ሊሆን የሚገባው ነገር አለ። ዛሬ በርካታ የዓለማችን ችግሮች ሚስጥር መሆን የሚገባቸው ነገሮች አደባባይ መውጣታቸው ነው። አደባባይ መውጣት የሚገባቸው ደግሞ ተቀብረው መቅረታቸው ነው። የፊት ለፊት ሚዲያ አገልግሎት ፊት ለፊት መውጣት ያለበትን ሲያወጣ አግባብ ነው፣ የሚጠቅም ነው ለዓለም አቀፉ ማህበረሰብ፣ ለመንግስታት፣ ለሀገራት፣ ለማህበረሰቦች፣ ለተቋማት፣ ለግለሰቦች የሚጠቅም ነው ብለን የምንላቸው እውነቶች፣ ተሞክሮች፣ የህይወት አኗኗሮችን ስናወጣ መደበቅና መሰወር ደግሞ በሚስጥር መያዝ አለባቸው ብለን የምንላቸውን የተቋማት እውነቶች በተቋም መቅረት ያለበትን በማህበረሰብ ስር መቅረት ያለበትን በህዝቦች ዘንድ መቅረት ያለበትን እዚያ ጋር እንዲጠበቅ በማድረግ የዓለማችንን ማህበረሰባችንን የሀገራችንን አጠቃላይ አኗኗርና ሁለንተና ይዘት ጤናማ እንዲሆን ማድረግ ነው። ስለዚህ ፊት ለፊት ሚዲያ ሚስጥርን የሚጠበቁ ሚስጥሮች እንዲጠበቁ የሚገለጡ እውነታዎች እንዲገለጡ በማድረግ የህይወትን ሚዛን ማስጠበቅ ነው። ይህንን የፊት ለፊት ሚዲያ በሚገባና በሙሉ መሰጠት ብትከታተሉ መደበቅና መሰወር ያለበትን ሚስጥር መገለጥና መታወቅ ያለበትን ደግሞ የህይወት እውነታና ቅመም በሚገባ ተረታችሁ የታችሁ ሚዛን ያለው እንዲሆን ከማስቻሉን ባለፈ ታላቁ ሰጪ ታላላቅ ስጦታዎቹና ተቀባይ የሚለውን እውነት ወይም እውቀት በሚገባ ኖሯችሁ ሚዛናዊ የሆነ ጤናማ ሆነ ፍሬያማ ሆነ ኑሮ እንዲኖራችሁ ይረዳችኋል። ከራሳችሁ ጋር፣ ከተፈጥሮ ጋር ከፈጣሪያችሁ ጋር አካባቢያችሁ ካሉት ከሌሎች ሰዎች ጋር ሚዛናዊ የሆነ ጤናማ የሆነ ፍሬያማ የሆነ ኑሮና ህይወት እንዲኖራችሁ ያግዛችኋል። ስለዚህ ይህንን የፊት ለፊት የሚዲያ አገልግሎት ቤተሰቦች በመሆን ቤተሰቦች መሆናችሁን ደግሞ ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰቦች መሆናችሁን በማጽናት አብራችሁን እንድታገለግሉ ከወዲሁ በደስታና በታላቅ አክብሮት ጥሬን አቅርብላችኋለሁ። ፊት ለፊት ሚዲያ እያላችሁበት ሰላማችሁ የበዛ ይሁን። ሻሎም